ምሳሌውን ታለኝ ቅድም የወይኑ ማለት እግዚአብሔር ነው አልከኝ፣ እኛን አልከኝ፣ ከዚያ ደግሞ ተመለሀት ናቸው አልከኝ። ልተርጉምልህና እንደ ጋብቻችን ልተርጉምልህና እመቀወጥ አለሁ። ሌላ ጊዜ ደግሞ እናወራለን። አንተን የወይኑ አትክልት የወንጌልን ምሳሌ ነው፣ የወይኑ አትክልት ስፍራ የወንጌልን ስራ የወንጌልን ስለ ሰው ነው ያወራው፣ ስለማንም አይደለም። ሪሶርስ እግዚአብሔር ሰጥቶ ሳለ ሪሶርሱን እየተጠቀሙ ፍሬ ስለማያፈሩ ለውጥ ስለማያሳዩ ግለሰቦች እንደተናገረ ግልጽ ነው። ግለሰብ ሊሆን ይችላል፣ እንደ ሕዝብ ሊሆን ይችላል። የተናገረው በአጠቃላይ ስለ ሰው ነው የተናገረው። እና ባህሪያዎቹ ቀርበው ምናሉ እባክን ታገሳት ለስትራይዋ ሞርታ ይሄ ደግሞ እስካሁን አልኳልካ አልካድኩም። ቆይ ሙሴን ለምሳሌ አጠፋችኋለሁ ከመካከላቸው ውጣ ሲል ሙሴ ምንድን ነው ያለው? አይ እኔን አጥፋኝ እነሱን ሳይሆን ሲል ምን፣ ጥያቄ የለውም። ዛፏን ቁረጣት ነው ሪሶርስ እያባ ሙሴ ከመቅሰፍት ነው እንዲድኑ የለመነ ምን እያደረገ ነው? ያማልዳሉ የሚለው ቋንቋ ስለ ቅዱሳን በእግዚአብሔር ፊት እንደሚቆመ መጽሐፍ ቅዱስ ግን ከእኛ ነግረናቸው እግዚአብሔር ጠይቅልን ማለት ግን አንችልም። ያለም የለም መጣምር ቅዱሳን መላእክት ስለኛ በእግዚአብሔር ፊት ተናናሾች ሺህ ዓመት አንድ አማራጭ ሲባል ቶሎ የተለያየ ነገር የሚባል ነገር አለ። ቅዱሳን መላእክት የእኛ ወገን ናቸው። ቅዱሳኑን ለማገልገል የተፈጠሩ መንፈሶች ናቸው። ስለ ቅዱሳን ይማልዳሉ። መጽሐፍ ቅዱስ ስለነ ታናናሾች ተናናሾች በእግዚአብሔር ፊት ይቆማሉ ተብሏል። ግን ከሰው እግዚአብሔር እንጠይቅልኝ ወይ ንገርልኝ የተባለ የለም ነው እንጂ ቅዱሳን ስለ እግዚአብሔር ሕዝብ በእግዚአብሔር ፊት ድንቅ እንደሚቆሙ እኔ አምናለሁ። ማንም ባያምነ። እሺ አሁን አሁን የመጨረሻ ጠቅል

ዲያቆን ከዛ ታላቁ እኔ በጣም ባይዘዌ ጥሩ ውይይት ነው ያደረግነው። በጣም ብዙ ነገር ሰምታችኋል። አሪፍ ነው ያችሁ